አስራ ሁለት በሳይንስ የተደገፉ የምግቦችን የስኳር መጠን መቀነሻ ዘዴዎችን እነግራችኋለሁ። የምግብ የስኳር መጠን ያልኳችሁ የደም ስኳር መጠን አይደለም። የምግቦችን የስኳር መጠንን በምትቀንሱበት ጊዜ ምግቦች በደም ስኳር መጠን ላይ ያለውን ተጽዕኖ ትቀንሳላችሁ ማለት ነው። ስለዚህ እነዚህን አስራ ሁለት መንገዶችን እንዴት መጠቀም እንደምትችሉና እንዴት እንደሚሰሩ እያንዳንዱን እያነሳው ነግራችኋለሁ። ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ አድርጉ፣ እንደዚህ ጠቃሚ የሆኑ መረጃዎችን ታገኛላችሁ። ይህ ቪዲዮ ደግሞ ብዙ ሰውን ይጠቅማል ብዬ ስለማስብ ለብዙ ሰዎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ጥያቄ ካላችሁ በኮመንት ደግሞ አንሶ ምክንያቱም እናንተ በኮመንት የምታነሱትን ሀሳብ መነሻ አድርጌ ነው ቪዲዮዎችን የሚሰራቸው። አንደኛ ምግብን አኮምጥጦ መጠቀም ወይም ፈርመንቴሽን የምንለው ማለት ነው። ይሄ መንገድ እንዴት ነው የምሰራው? ምግቦችን ለአንድ ሁለት ቀን ወይም ለሶስት ቀን በምታቆዩበት ጊዜ ምግቦች ውስጥ የሚገኙ ጤናማ የሆኑ ባክቴሪያ ይስት የምንላቸው ፋንጋስና ሌሎች ፋንጋስ አይነታቸው መጠናቸው ይጨመርና ምግብ ውስጥ ያለውን ስኳሩን ይበሉታል። መብላቷ ብቻ ሳይሆን ስኳሩ ወደ ሌላ ነገር ይቀይራል። ለምሳሌ ወደ ላክቲክ አሲድ፣ አሲዲክ አሲድ፣ ወደ ካርቦን ዳይኦክሳይድ እና ሾርት ቼን ፋቲ አሲዶች ይቀይራሉ። እነዚህ ነጥረ ነገሮች በደም ስኳር መጠንና እንዲሁም በምግብ ጤንነት ላይ ከፍተኛ አስተዋጽኦ አላቸው ማለት ነው። ስለዚህ ስኳሩን በመጠቀም የምግቡን የስኳር መጠንን ይቀንሳል። አሲድን ስለሚሰሩ አሲድ ደግሞ የምግብ ዝውውር ፍጥነትን ይቀንሳል። ከጨጓራ ወደ ትንሹ አንጀት የሚተላለፍበትን ፍጥነት የሚቀንስና የደም ስኳር መጠን ከፍ እንዳይል ያደርጋል። ምግብ ሆድ ውስጥ እንዲቆይና የረሃብ ስሜትን ያስታግስልናል ማለት ነው። ሌላው ሾርት ቼን ፋቲ አሲድ የምንላቸው እንደ ቡትሪትና እና ፕሮፒዮኔት የኢንሱሊን የመስራት ብቃት ወይም ኢንሱሊን ሴንሲቲቪቲውን ይጨምሩልናል። በተጨማሪ ሰውነት ውስጥ የሚከሰት ውጥረት ወይም ኢንፍላሜሽንን ይቀንሳሉ። ለዚህ ነው ለምሳሌ እንጀራም በሚሰራበት ጊዜ አፍለኛ እንዳይሆን የሚባሉ ፈርመንትድ ሲሆን አሲዲቲ ይጨምራል። እነዚህን ጥቅሞችን እናገኛለን ማለት ነው። እንዴት ነው መጠቀም የሚችሉት? በትንሹ ከአርባ ስምንት ሰዓት እስከ ሰባ ሁለት ሰዓት ምግቦች እንዲቆዩ ተቦክቶ ማለት ነው። ብዙ ጊዜ እንዲኮመጥጡ የምናደርጋቸው ምግቦች የተቦኩ ምግቦች ናቸው። አደ ዳቦም ሊሆን ይችላል፣ እንጀራም ሊሆን ይችላል። ሌሎች ምግብ አይነቶችም አለው። እኛ ሀገር የተለመዱ ባይሆንም አትክልቶችም እንዲ እንዲኮመጥጡ ሊደረጉ ይችላሉ። ስለዚህ ማጣፈጫ ሳይጨመርባቸው የምንጠቀማቸው የወተት ተዋጽኦች ለምሳሌ ከወተት እርጎ ይሻላል የምንልበት አንደኛው ምክንያት ይሄ ነው። ፈርመንትድ ሲሆን ውሎ ሲያድር በምግብ ውስጥ ያሉ እነዚህ ባክቴሪያዎች እና ፈንጋስ መጠናቸው በመጨመር ስኳሩን ይጠቀሙታል። ሁለተኛው ምግቦችን መዘብዘብ ሶክንግ የምንለው በተለይ ይሄም ለጥራጥሬዎች እና ለሌጊዩምስ የምንላቸው ባቄላ፣ ሽንብራ፣ ምስር፣ ክክ፣ አተር የመሳሰሉት ምግቦች ውሃ ላይ ዘብስፋችሁ አሳድራችሁ ለፈለጋችሁት ዓላማ ማዋለ ወይም መጠቀም፣ ፋይቴዝ እና አሜሌዝ የተባሉ ኢንዛይን መጠናቸው ይጨምረና አሜሌዝ ማለት በሰውነታችን ውስጥ ካርቦሃይድሬትን የሚሰብር ኢንዛይን ማለት ነው። እነዚህ ጥራጥሬዎች የሚገኘው አሜሌዝ መጠን ይጨምረና ካርቦሃይድሬትን ወደ ሲምፕል ሹገር ይቀይራል። ዘብስፋችሁ ያሳድራችሁትን ውሃ በምትደፉበት ጊዜ ስኳሩን አንድ ላይ ትደፋላችሁ ማለት ነው። ይሄ መንገድ ሌላው ጥቅም ፋይቴዝ የሚባለው እንዛይም፣ ፋይቴት የሚባሉ ምግብ ውስጥ የሚገኙ የምግብ ንጥረ ነገሮችን የሚቀንሱ አንቲኒውትሪንት የተባሉ መጠናቸው እንዲቀንስ ያደርጋል። ከዚህ የተነሳ ምግቦች በቀላሉ እንዲፈጩ፣ በተለይ እነዚህ አደንጓሬ፣ ቦሎቄ፣ ባቄላ የመሳሰሉ ነገሮች ስትመገቡ ጋዝ ያበዛል። ጋዝ መጠን እንዳይጨምር እነዚህን ምግቦችን አዘብዝፋችሁ ጠዋት ለፈለጋችሁት ዓላማ እንደ ንፎም አድርጋችሁ አድርቃችሁ ሽሮ ምትሰሩ የፈለጋችሁትን ነገር አድርጋችሁ መጠቀም ትችላላችሁ። በዚህም ጊዜ የፋይቴት መጠናቸውን ስለሚቀንስ የዳይጀሽን ሁኔታዎችን ያግዙላችኋል ማለት ነው። ስለዚህ እንዴት ነው የምትጠቀሙት? ከስምንት እስከ አስራ ሁለት ሰዓት ላይ ውሃ ላይ በማቆየት ወይም አሳድራችሁ መጠቀም ውሃውን በመድፋት መልሳችሁ መጠቀም ማለት ነው። በሶስተኛ ደረጃ ብቅል እንዲወጣ ማድረግ በኮልድ ጀርሚኔሽን ወይም ስፕሩቲን ይባላል። ይሄ መንገድ እንዴት ነው የሚሰራው? ምግቦችን አሁን ቅድም የዘረዘርኳቸው ኳቸው የምግብ አይነቶች ባቄላ፣ ዘር አይነቶችም ሊሆኑ ይችላሉ ቦሎቄ፣ የመሳሰሉት ነገሮችን እንዲበቅሉ በተወሰነ ደረጃ ማድረግ፣ የስኳር መጠናቸው እንዲቀንስ፣ የፕሮቲን መጠናቸው እንዲጨምር፣ አንቲኦክሲዳንት መጠናቸው እንዲጨምር ያደርጋል። ግላይሴሚክሎድ ወይም የስኳር መጠናቸው ይቀንሳል። እንዴት ነው የምትጠቀሙት? አሁንም ውሃ፣ የተወሰነ ውሃ አድርጋችሁ ለተወሰነ ቀናት በማቆየት ብቅል እንዲወጣ ወይም እንዲያደጉ በማድረግና ውሃውን በመድፋት መጠቀም ማለት ነው። አራተኛ አብስላችሁ፣ አቀዝቅዛችሁ፣ እንደገና አሙቃችሁ መብላት ኩክ ኩል ሪሂት ሜተድ ወይም ወይንም ስታርች ሬትሮግራዴሽን በመባል ይታወቃል። ይሄ መንገድ በተለይ የስኳር መጠናቸው ስታርች መጠናቸው ከፍ ያሉ የምግብ አይነቶች አሉ እንደ ሩዝ፣ በቆሎ፣ ድቡልቡል ድንች ወይም ሌሎች ስኳር ድንች ሊሆን ይችላል የነዚህ የስታርች መጠናቸው ከፍተኛ ነው። ነገር ግን አብስላችሁ ለተወሰነ ሰዓታት አቀዝቅዛችሁ የምትጠቀሙ ከሆነ የስኳር መጠኑ እንዲቀንስ ያግዛል ማለት ነው። ይሄንን ደግሞ የሚረዳበት ዋናው መንገድ ምግቦች ውስጥ ያለው ስታርቹን ወይም የስኳር ክምችትን ወደ ሬዚስታንት ስታርች ይቀይራል። ልክ እንደ ፋይበር ማለት ነው። ስለዚህ እነዚህ ሪዚስታንት ስታርች በቀላሉ የማይፈጩ ከመሆናቸው የተነሳ የደም ስኳር መጠናቸውን አይረብሹም ማለት ነው። ሬዚስታንት ስተርክ የኢንሱሊን ሴንሲቲቪቲ ይጨምራሉ። የጋት ባክቴሪያ ወይም የአንጀት አካባቢ የሚገኙ የባክቴሪያ ባክቴሪያዎቹን ይመግቧቸዋል፣ ጤንነታቸው እንዲጠበቅ ያደርጋል። የአንጀት ጤንነት መሻሻል እንደገና የግሉኮስ ሜታቦሊዝም የሰውነት ጤንነት በጠቅላላ እንዲሻሻል ይረዳል ማለት ነው። አምስተኛ ምግቦች ላይ አሲድ መጨመር። ብዙ ጊዜ ሎሚ ስንል ወይም አፕል ሲደር ቬነገር ስንል ወይንም የኮመጠጡ ፈርመንት ሊሆኑ ምግቦችን መጠቀም አለባችሁ ስንል የምግቦች አሲድ መጠን እንዲጨምር ማድረግ ነው። ስለዚህ እንዴት ነው የሚሰራው? አሲድ ጨጓራ ውስጥ በሚኖርበት ጊዜ ወይም የጨጓራ አሲድ በሚጨምርበት ጊዜ ምግብ ረጋ ብሎ እንዲፈጭ፣ ረጋ ብሎ ወደ ትንሹ አንጀት እንዲገባ፣ ረጋ ብሎ ከትንሹ አንጀት ወደ ደም ውስጥ እንዲተላለፍ ያግዛል ማለት ነው። ስለዚህ እንዴት ነው መጠቀም የሚችሉት? ከምግብ በፊት አንድ የሻይ ማንኪያ አፕል ሲደር ቬነገር ውሃ ላይ አድርጋችሁ ውሃውን መጠጣት፣ ወይም ምግብ በሚጠቀምበት ጊዜ ሎሚ መጠቀም። የዚህ የምግብ አጠቃቀም ስርዓት ችግሩ ምንድነው? የጮጋራ ችግር ካለባችሁ የጮጋራውን ስሜት ሊያባብስባችሁ ይችላል። በጣም መጠንቀቅ ይኖርባችኋል ማለት ነው። ስድስተኛው ዘዴ ፋይቨርን መጠቀም ወይም በፋይበር መጠናቸው ከፍ ያለው ምግቦችን ከምግብ ጋር አቀላቅላችሁ መብላት። ይሄ እንዴት ነው የሚሰራው? እንግዲህ ፋይበር ዋና ጥቅሙ ምንድን ነው? ለምግብነት የሚውል የምግብ ክፍል አይደለም። መግባት ልክ እንደ ጄል በመቀየር በአንጀት ግድግዳ በመለጠፍ ምግቦች ወደ ሰውነት ውስጥ በፍጥነት እንዳይገቡ አብዞርቤሽ ናቸውን ብሎክ በማድረግ ያግዛል ማለት ነው። በፋይበር የበለጸጉ ምግቦችን ቺያ ሲድ ሊሆን ይችላል። አንድ ቺያ ሲድ ከምግብ በፊት የዘር አይነቶችን ዱባ ፍሬም ሊሆን ይችላል ሰሊጥ ሱፍ ሊሆኑ ይችላሉ አረንጓዴ ቅጠላ ቅጠሎችም አቮካዶ ወይም እነዚህ ሌጉም ያልናቸው እነዚህ በጣም በፋይበር የበለጸጉ ስለሆኑ እነዚህ በምግብ ውስጥ ማካተት ሰባተኛ ብለንቺንግ ማለት ምን ማለት ነው አትክልቶችን በፈላ ውሃ ከነከራችሁ ወይም ለአንድ ለተወሰነ ደቂቃ ካበሰላችሁ በኋላ ወዲያሁን ወደ ቀዝቃዛ ውሃ ወይም በበረዶ ያለው ውሃ ውስጥ መክተት ማለት ነው ብለንቺንግ ይባላል ይሄን ካደረጋችሁ በኋላ አትክልቱን አብስላችሁ መጠቀም። ለምንድነው ነው የሚጠቅመው? በፈላ ውሃ አትክልቶቹን ለተወሰነ ደቂቃ በምታፈሉበት ጊዜ ስኳሩ ወደ ውሃው ይሄዳል። ኢንፋክት ሌሎች ጠቃሚ ነገሮችም ወደ ውሃው ይሄዳሉ። ነገር ግን ስኳር የመቀነስ ዓላማ ስለሆነ ውሃውን ከደፋችሁ በኋላ አትክልቱን እንደገና አብስላችሁ መጠቀም ማለት ነው። ዚስ ኢዝ ኮልድ ብለንቺንግ ይባላል። አትክልቶቹ ስኳር መጠናቸው አነስተኛ ቢሆንም ያለውን የስኳር መጠን ልትቀንሱት ትችላላችሁ በበለጠ ሁኔታ ማለት ነው። ስምንተኛ በምትመገቡት ምግብ ውስጥ ጤናማ የሆኑ ቅባትና ፕሮቲኖችን ማካተት። እንግዲህ ፕሮቲንና ቅባቶች ለስኳር መጠናቸው ዜሮ፣ ግላይሴሚክ ኢንደክሳቸው ዜሮ ነው። ስለዚህ በደም ስኳር መጠን ላይ የሚያሳዱት ተጽዕኖ አነስተኛ ነው። ዘጠነኛ ፍራፍሬዎቹን በምትመርጡበት ጊዜ ብዙ ያልበሰሉ መሆን ይኖርባቸዋል። ፍራፍሬዎች ብዙ በሚበስሉበት ጊዜ በውስጣቸው ያለው የስኳር ክምችት ወይም ስታርች ወደ ሲምፕል ሹገር ይቀየራል። ለዛ ነው ጣፋጭ የሚሆኑት። እንዲሁም የፋይበር መጠናቸው የአንሳር ወይም ኤዚስተንት ስታርች መጠናቸው ስለሚቀንስ የደም ስኳር መጠናቸውን ከፍ ያደርጋል ማለት ነው። ስለዚህ ፍራፍሬ ስትመርጡ ብዙ ያልበሰሉ አረንጓዴ የሆኑ ወይም ያልመቆመቁ ወይም በጣም ሶፍት ያልሆን መምረጥ ይኖርባቸዋል ማለት ነው። አስረኛው የምግቦችን የምትወስዱትን መጠን መቀነስ ፖርሽን ሳይዝ ምንም እንኳን አንዳንድ ምግቦች ጤናማ ቢሆንም እንኳን መጠናችሁን ከፍ ካደረጋችሁ የደም ስኳር መጠናችሁን ይረብሻሉ። ስለዚህ የምግብ ስኳር መጠን ለመቀነስ መጠኑን መቀነስ አንዱ ዘዴ ነው ማለት ነው። አስራ አንደኛው ዘዴ ከምግብ በፊት የተወሰነ እንቅስቃሴ ማድረግ ፕሪሚል ኤክሰርሳይዝ ሚል ዲስ ኢስ ኮልድ ሚል ባፈሪንግ ይባላል። ከምግብ በፊት የተወሰነ ሰዓቱን አስር እስከ አስራ አምስት ደቂቃ እንቅስቃሴ እግር ጉዞም ሊሆን ይችላል፣ ስኳት ማድረግ ሊሆን ይችላል ካፍሬዝ የሚባለው ሶለስ ፑሻ በጣም ጠቃሚና አስፈላጊ የሆነ የእንቅስቃሴ አይነት ነው። ይህ የተመለከተ ቪዲዮ ሰራላችኋለሁ። በጣም ጠቃሚ የሆነ እንቅስቃሴ ነው። ስለዚህ ይሄንን ማድረግ ምንድን ነው የሚያደርገው? ጡንቻ ያለ ኢንሱሊን ምግብ እንዲጠቀም ያደርጋል። አሁን ወደ ሳይንሱ ስንገባ ጉሉት ፎር ይባላል። ስኳርን ከደም ውስጥ ወደ ጡንቻ ውስጥ የሚያስተላልፉ ጉሉት ፎር ትራንስፖርተር የሚባሉ የእነዚህ መጠናቸው ከፍ ብሎ እንዲጨምር ተዘጋጅተው እንዲጠብቅ ያደርጋል። ከምግብ በፊት እንቅስቃሴ ስታደርጉ ማለት ነው። ስለዚህ ምግብ በምትወስዱበት ጊዜ ብሎ ትራንስፖርት መጠኑ ከፍ ስላለ ወዲያ ስኳር ወደ ደም ውስጥ እንዲገባ እና እንዲወርድ ያግዛቸዋል ማለት ነው። አስራ ሁለተኛው ዘዴ ስኳር መጠንን የሚቀንሱ ቅመማ ቅመሞችን ከምግብ ጋርን አድርጋችሁ መጠቀም። እነዚህ እንደማናቸው ብዙ ጊዜ አይተናቸዋል? ሲንመ ቀረፋ፣ ቅርንፉድ፣ ዝንጅብል ጥቁር አዝሙድ፣ ፌጦ፣ እሪት በጣም ብዙ ዝርዝሮች አሉ። ይህን የተመለከተ ቪዲዮ እራሱ እሰራላችኋለሁ። ስለዚህ እነዚህ ነገሮች ከምግብ ጋር ከመጠጦች ጋር ከቡና ጋርም ሊሆን ይችላል መጠቀም እንደ ሄርባል ቲ አድርጋችሁ ለምሳሌ እንደ ሞሪንግ አይነት ነገር አረንጓዴ ሻይ፣ ሎሚ ሻይ፣ ዝንጅብል ሻይ የመሳሰሉት ነገሮችን አዘውትሮ መጠቀም የደም ስኳር መጠናችሁ እንዲወርድ እንዲሁም የምግብ ስኳር መጠናቸው እንዲቀንስ ያግዛቸዋል ማለት ነው። እነዚህ እንግዲህ አስራ ሁለት የምግብ ስኳር መጠን መቀነስ የሚችሉበት ቀላል ዘዴዎች ናቸው። ይህን በመጠቀም የደም ስኳር መጠናቸው እንዲቀንስ ወይም እንዲወርድ ማድረግ ትችላላችሁ። የዛሬ ቪዲዮ ይህንን ይመስላል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። ሌላ ጊዜ ደግሞ ሌላ ቪዲዮ አዘጋጅቼ እመጣለሁ። እስከዛው ድረስ መልካምን ሁሉ እመኝላችኋለሁ ቻ